በእርስዎ አገላለጽ ባለፉት ሰባት ዓመታት ከመጋቢት እስከ መጋቢት ሲገለጽ አገራችን ከስር ከመሰረቱ ትክክለኛ ጎዳና ላይ መጓዝ የጀመረችበት ዋና ዋና የለውጥ ፒላሮቹ ምንድን ናቸው? ዋና ዋና የለውጥ ፒላሮቹ ወይም ደግሞ ለውጡ ከማስፈለጉ አንጻር ተነስተን ስናይ ከዛ ፊት የነበሩ ተግዳሮቶችን ማንሳት ይቀላል። ከፖለቲካ አንጻር ምንድን ነው የመጣው በዋነኛነት የተለወጠው አስተሳሰብ ነው። መደመር ጋር ተያይዞ የፓርቲው መሪ ዶክተር አብይ አህመድ ይዞ የመጡት እሳቤ መደመር፣ ያው ከስሙም እንደምንነሳ ሁሉንም ያሳተፈ ጠንካራ ጎኖቻችንን እየደመርን መስተካከል ያለባቸው ነገሮች እያስተካከልን ሁላችንም በሀሳብ እየተደመረን በጋራ የምንተምበት ና በኢኮኖሚ በኩል የመጣውን ለውጥ አዲሱ ሪፎርም ሲመጣ ምናልባትም በሀገር ደረጃ ለሰራተኛ ወይም ደሞዝ እንኳን መክፈል በማይቻልበት ባዶ ካዝና የተቀበለ መንግስት፣ ዛሬ ግን በርካታ ነገሮችን ስንሰራ ተጨባጭ የሆኑ ነገሮችን ማንሳት ይቻላል። ይህን ስራ የመሩት ሀሳቡን ያመጡት ዛሬ በመጋቢት ስማቸው መነሳት የሚገባ መሪዎች የዚህ ሀሳብ አመንጮች ፓርቲያችን ፕሬዝዳንት ወይም ደግሞ ከጠቅላይ ሚኒስትራችን የተከበሩ ዶክተር አብይ አህመድ እንዲሁም ክብርት ከንቲባችን ወይዘሮ አዳነች አበቤ። ሰባቱ የለውጥ አመታት ከመጋቢት እስከ መጋቢት ምን ምን ፈተናዎች ነበሩበት? ያለምንም ተግዳሮት ሲደርሰናል ማለት አይቻልም። በርካታ ተግዳሮቶች ነበሩ።